ሸሪዓዊ ሕክሙ ስናይ ወላጅ አባቱ እና እናቱ ክርስቲያኖች ከሆኑ ሲወለድም ሙሉ ሐቅ ነው የሚሆነው። በእነሱ ነው የሚታሰበው፣ እንደሞ እንደ ዓመላ ማለት ነው። አርባ ቀን ሳይሞላው ክርስትና አስነሳነውም ሳይሉ አንዳንዶች። በዚሁ አጋጣሚ ትዝ ብሎኝ ነው፣ ሙስሊም ነበረ ከዚያ በኋላ ክርስትና ሲያስነሱት ክርስትና ክርስቲያን መባል ይጀምራል የሚል እሳቤ አላቸው። ሑክሙ ሸራዕ ክርስቲያን ልጅ ማለት የክርስቲያኖች ልጅ አባቱ፣ እናቱ ክርስቲያን የሆኑ ከተወለደ በኋላ ይህ ልጅ እንደ እትባዕ ተባዓል ይባላል። በማስጠጋት ምን ብለን ምንጠራው ስንል የክርስቲያን ልጅ ክርስቲያን ነው ተብሎ ነው የሚወሰደው። እንዴት እሱ አላመንም የሚያውቀው ነገር የለም ምንም ይባላል። አርባ ቀንም ቢሞላውም እኮ አላመንም ቢያስጠምቁትም ቢሉትም ገና ጨቅላ ነው ስለ እምነትና ውስጡ ላይ ስላመነው ነገር ሳይሆን ተባዕያ የሚባል ነገር አለ፣ አስከትለን የምንፈርደው ፍርድ ማለት ነው። እና ታዲያ አሁን ይሄ ልጅ ክርስቲያን ካልነው በልጅነቱ ቢሞት አሁን ጀሀነም ይገባሉ ብሎ ሊጠይቁ ይችላሉ። አይ እንደዛ ማለት አይደለም። ገና ባሊግ ሳይሆን ከሞተ ልጁ ጀሀነም አይገባም። ብዙዎቹ ዑለማዎች ይሄን ነው የሚሉት። ታዲያ ምንድነው ሲባል ለምንድነው ክርስቲያን መባል ያስፈልገው ሲባል ይሄ ልጅ ቢሞት ሙስሊም መቃብር ውስጥ አንቅብሎ ይሄ ልጅ ሚሞት እሱን አጥቦ ከፈኑ ሶላት በሱ ላይ መስገድ አይቻልም በሱ ላይ መስገድ አይቻልም። ሑክሙ የካፊሮች ሑክም ነው የሚሰጠው። አሕካም ዛሂራ እዚ ዱንያ ለኛ የምናረገው የኡኽራውን ተተ ማለት ነው እና አርባ ቀን እስኪ ሞላው ድረስ ሙስሊም ነበረ የሚባለው አባባል ሰዎች ዓመቱ ናስ ዘንድ ተሰራጭቶ የሚገኘው አባባል ትክክለኛ አይደለም።

ብዙ ሰዎች እንግዲህ ያወራሉ እንደዚህ ብታረጋም፣ አይ ምንም ልጅስ አይደለ ገና፣ ሌላም ሌላም ነገር ያነሳሉ፣ እና በዚሁ አጋጣሚ ለማስተካከል ፈልጌ ነው። እስከ አርባ ቀኑ ድረስ የልጅ ሙስሊም ነው ሙስሊም ነው ሙስሊም ነው እያሉ የሚቆዩት አባባል በዚህ መልኩ አይወሰድም ነው።